እንደ ተባለው ከነገ ግንቦት 22 ጀምሮ እስከ 24 ድረስ የፌዴራል ተቋማት የጋራ ስብሰባ በማድረግ በመጨረሻው ቀን በግንቦት 24 አጀንዳቸውን ኮንሶልዴት አድርገው አሰባስበው ለኢትዮጵያ ሀገራዊ ምክክር ኮሚሽን ያስረክባሉ። ቀደም ብለሽ በጠቀሽው መሰረት ሮዛ፣ 38 የሚሆኑ ተቋማት ሶስቱም የመንግስት ክንፎች አስፈጻሚውን ሕግ አውጪውንም እና ሌጅስሌቸሩ ወይም ደግሞ የፍትህ አካሎትን ጨምሮ የተለያዩ በፌዴራል ደረጃ ያሉ ተቋማት በሙሉ የሚሳተፉበት ነው የሚሆነው። እዚህ ውስጥ በፌዴራል ደረጃ ሴቶች፣ ወጣቶች፣ አካል ጉዳተኞች በፌዴራል ደረጃ ፖለቲካ ፓርቲዎች፣ በፌዴራል ደረጃ ያሉ ማንኛውም የሰራተኛ ማህበራት፣ የአሰሪዎች ማህበራት እንዲህ እያለ ሰላሳ ስምንት ተቋማት በዚህ ስብሰባ ላይ ይካሄዳሉ። እንደሚታወቀው ሀገራችን የተመሰረተችው በቀበሌና በወረዳ ህዝቦቻችን ነው። ስለዚህ እስካሁን ድረስ ከ1120 በላይ ወረዳዎችን እና ክልሎችን ደርሰን አስራ አንድ ክልሎች እና ሁለት ከተማ መስተዳድሮችን አገኝተን ከእነሱ አጀንዳዎቻችንን ሰብስበን አጀንዳ መሰብሰብ ብቻ ሳይሆን በቀጣዩ ደረጃ በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተሳታፊዎቻቸውን እንዲመርጡ አስችለን አሁን ያለነው ጫፍ ላይ ነው። ይኸውም አስራ አራተኛውን ስብሰባችንን የፌዴራል ደረጃ የምናካሄደው የሶስቱ ቀናት ጉባኤያችን ነው የሚሆነው። ከዚህ ጋር እንግዲህ ተያይዞ የሚቀሩ የዲያስፖራና የትግራይ ክልል ይሆናሉ ማለት ነው። እነኚህ ከተንጠናቀቁ በኋላ የምንሰራው ስራ ቢኖር የኢትዮጵያ ሀገራዊ ምክክር ጉባኤውን ማስካሄድ ነው። ስለዚህ እንግዲህ በውጭ ያሉትንም በሀገር ውስጥ ያሉትንም ሁላችንንም የሚያጠቃልል ነው። ብዙ ነገር እንጠብቃለን። አንደኛ እነኚህ ፌደራል ተቋማት እንደ ክልልና እንደ ሁለቱ ከተማ መስተዳድሮች በሙሉ ሀገራዊ ፋይዳ ያላቸውን እጅግ መሰረታዊ የሆኑ እኛን ወደ አለመግባባት የወሰዱንና ለግጭት እንዲያምስል ለጦርነት ድረስ ያደረሱንን መሰረታዊ የሆኑ ችግሮቻችንን ነቅሰው በማውጣት በጋራ በመምከር እና በመስከር በአጀንዳ መልክ ያስረክቡናል ብለን ተስፋ እናደርጋለን። እነኚህ የሚሰበሰቡ አጀንዳዎች በሚገባ ከተሰበሰቡ በኋላ በሚገባ ተለይተው በሆን ፊት እና እጅግ መሰረታዊ የሆኑ የቅድሚያ ቅድሚያ የሚሰጣቸው ከተለዩ በኋላ በአወያዮችና በአመቻቾች በኩል እንግዲህ ሀገራዊ ምክክር ጉባኤ ይካሄዳል ማለት ነው። ስለዚህ ነገ እንግዲህ አስራ አራተኛው የእኛ ኢንጌጅመንት ወይም የእኛ ከፍተኛ ስራ ነው ማለት ነው። መልካም ፕሮፌሰር ቀደም ሲል የትግራይ ክልልንና የዲያስፖራውን በተመለከተ ጥቀስ አድርገውልኝ አልፈዋል እና መቼ ለማካሄድ እቅድ ተይዟል? ከዛም ባሻገር ሌሎች በተለይም አሁን የቀረው ስራ ሲጠናቀቅ ምክክሩን ለማድረግ ያለው ዝግጁነት፣ ቅድመ ዝግጁነት፣ ዋናው ምክክር ለማድረግስ ምን ያህል ነው? ዋናው ዝግጁነት እንግዲህ እየተሰራ ያለው አሁንም አንደኛ አጀንዳዎች ከሁሉም ክልሎች እና ሁለቱ ከተማ መስተዳደሮች ቀደም ብዬ እንዳልኩት ከሁላችንም መሰብሰብ አለበት። ከሁላችንም ባለድርሻ አካላት አጀንዳዎቻችን ማግኘት አለብን። ሁለተኛ ቀደም ብዬ አሁን እንደጠቀስኩት በውጭ ከሚኖሩ ኢትዮጵያውያን በተለምዶ ዲያስፖራ ከሚባሉት ወገኖቻችን እንደዚሁ አጀንዳዎችን መሰረታዊ የሆኑ አጀንዳዎችን በሚገባ መሰብሰብ አለባቸው። ሌላውና ትልቁ ትግራይ ክልል እንግዲህ ሀገራዊ ምክክል ያለ ትግራይ ክልል ብዙ ነገር ቀረው እንደማለት ነው የሚቆጠረው እና በትግራይ ክልል ላይ ደግሞ ያለው ሁኔታ በትክክል ተስተካክሎ ጥያቄዎችን ለክልሉ ጊዜያዊ መስተዳድሩ አቅርበናል እና በማንኛውም ጊዜ ክልሉ በሚጠራን ጊዜ ተዘጋጅተናል። ከዚያ በፊት ግን ከተለያዩ ተቋማቶች ጋር ግን ግንኙነትና ንግግሮችን ጀምራል። ለምሳሌ ከዩኒቨርሲቲዎች፣ ከምሁራን የትግራይ ምሁራን ትግራይ ካሉ ምሁራን ማለት ነው እና ሲቪክ ማህበረሰብና ከሌሎችም ጋር ፖለቲካ ፓርቲዎችን ጨምሮ ግንኙነቱን ጀምረናል። እንዴት ነው የምናስኬደው፣ በምን ሁኔታ መሄድ አለበት የሚለውን ልክ በሌሎቹ ክልሎችና ሁለቱ ከተማ መስተዳድሮች ሁሉ እንዳደረግነው ሁሉ እነዚህ ስራዎች በቀጣዮቹ ወራት ተጠናቀው እስከ ነሐሴ ድረስ ሁሉ ስራዎች ተሰርተው የኢትዮጵያ ሀገራዊ ምክክር ጉባኤ በነሐሴ መካከል አካባቢ ሁላችንንም ወካይ በምናገኝበት አካሄድ ይሄዳል ብለን ተስፋ እናደርጋለን። በዚህ አጋጣሚ ያልተሳተፉ የፖለቲካ ፓርቲዎች እና አሁንም በግጭት ውስጥ ያሉ ታጣቂ ቡድኖች አሁንም በድጋሚ ምንም የመሸ ነገር የለም እስከ መጨረሻው ሰዓት እና ሀገራዊ ምክክር ጉባኤውን እስከምንጀምርበት ጊዜ ድረስ ጥሪዎችን እያስተላለፍን ያለ ነው። ቀደም ብዬ እንደጠቀስኩት አሁንም አጀንዳዎችን ወደ ኢትዮጵያ ሀገራዊ ምክክር ኮሚሽን ማቅረብ ይቻላል። ምሳሌዎችም አሉን። ስለዚህ ይሄ ሂደት ይቀጥላል ብዬ ተስፋ አረጋለሁ። ሮዛ